ሁሉ ያርግልሽ። ደስታሽ በጣም ያስደስተኛል። ረጅም ጊዜ አብረን ቆይተናል እና በስራ በጣም ትልቅ

ናቲ በጣም ነው የሚያፈቅራት ሄሉን ማለት ነው። ሄሉም ያው እንግዲህ ሰው እንዳያችሁት እንግዲህ ናቲ ነው ብዬን እንዳጣሉት በሄሉና በናሂ ናቲ ናሂና ናቲ ግን ይመሳሰላሉ። ናቲ ያው በሰው ምክንያት ነው እንሷ እንዳለችው እንደሰማችሁት የተጣሉት ግን አሁን ይመለሳሉ ማለት ፍቅር ካለ መመለሱ በጣም ቀላል ነው ብዬ ነው የማስበው፣ እንደኔ ማለት ነው። እነሱ የሚዋደዱ ከሆነ የሚፋቀሉ ከሆነ ይመለሳሉ። የማይመለስ ነገር የለም። ያው ንዴት ስላለ ንዴታቸው እስከሚበርድ ድረስ ነው። እንዳያችሁት እንግዲህ ናሄ በልደቷ ቀን በነ ኃይልዬ በኩል እኮ አስደስቷታል። ደስ ብሏታል። ያ እንዴት ነው ሰው መካከል የሆናችሁ የማትገልጡ እንትን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሀን ቻናል ቤተሰቦች፣ እንዴት አላችሁ? ሰላማችሁ ብዙ ተረፊ። በል ያልኩኝ ላይክ፣ ሰብስክራይብ አድርጉ። ዛሬ እንግዲህ በቀጩ መጥቻለሁ። ያው ቀጩ አንዳንዴ ብታናድደኝ ማለት ነው፣ ወዳታለሁ። ግን በነገራችሁ ላይ እና ሀይሚና በቡርኬ የሀይሚና ብሩኬም ያው እንዳያችሁት፣ ሀይሚ በጣም ትልቅ ጥፋት ነው ያጠፋችሁ የምሬን ነው የምላችሁ። ምንም ስጦታ ቢሰጣት መቀበል የለባትም ብዬ ነበር ማስበው። ምክንያቱም ልዩ ሌላ ነገር እንደሚያስብ ታውቃለች። ከቡርኬ ጋር ደግሞ ብዙ ነገር አሳልፋለች እና ይሄን ነገር ማድረግ የለባትም ብዬ ነው ማስበው። እስኪ መልሷ ምኗ ምኗም፣ ራሱ እኔ እንጃ አላውቅም፣ ብቻ ልጅነት የሚሆን ምንም አላውቅም። እስኪ እኔው የነ ሀይሚን ትናሽ ማችን ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለግኩት። እኔ እነሱ ተነጋግረናል አለ አውርተን ፈተናል አለ ለምን ዝም እየጠየቅኩ ነው። ለምን ዝም ትላለች? ይደብራል። ትናንት ያደረገች ነው የሪያየኑ ነገር እኔዋን እንጂ የፈለገ በሺመም በምንም በመንም ተሰሮ አቃሎ ሺመኝ ያልቱን እንችላለች ግን ፈልጌም ላድርገው ሳልፈልግም ማላድርገው እኔ መክረኝ የፈተነው ነገር ነው አይመለከትም እያለች ነው ያለችው። ማለት ፍቅር ማለት ለእናንተ ምንድን ነው? እኔ በጣም የሀይሚ ፍቅር ማለት ለእናንተ ምንድነው? ነውስ በቃ የሆነ የዓይን በነገራችን ላይ ድንገራችሁ ውድ ቤተሰቦች ማለት ነው የዓይን ፍቅር ማፍቀርና መውደድ ይለያያል የአይን ፍቅርም ይለያያል። የአይን ፍቅር አለ ዝም ብሎ መውደድ አለ አይደል፣ የምትወዱት አለ የምታፈቅሩ ሰው አለ። ሶስት አይነት ነው በነገራችን ላይ ወይ የአይን ፍቅር ነው፣ ወይስ አንዳንድ ጊዜ አብራችሁ በምትሰሩ ጊዜ ከብሩኩ ጋር ከዛ የመጣ ፍቅር ነው። እኔ በጣም ሊገባኝ አልቻለም። ሀይሚ የእውነት የምትወጂው ይመስለኝ ነበር። እንደዚህ ከአንቺ አልጠብቅም። እኛ ሀይሚም ሆነ እንደኔ በእኔ አስተሳሰብ ሃይሚም ሆነ ብሩኬ ናቲና ቀጩም አንድ ላይ እንዲሆኑ ነው። ኔ ማለት የጸብ ድዉ የለውም በነገራችን ላይ ማለት ነው የጸብ እንትን የለውም እና አንድ ላይ ቢሆኑ ነው። ልጅነት ይዞች ከሆነ እንግዲህ ናብረሽ እየከፈለ ያለውን ዋጋ ታውቂያለሽ። ስለዚህ ከምር የምትወጂው ከሆነ ከልብ ማንም ሻን ቢይዝሽ በህይወትሽ አትደራደሪ። በህይወትሽ መደራደር የለብሽ እንደ። ከዚህ እውነት የምትወጪው ከሆነ ብሩኬ፣ እንዴት ትደራደሪሽ? ማንም ስጦታ ይስጠኝ ለማይረባ ከዛ በላይ ማድረግ ይችላል እኮ ብሩኬ አድርጎልሻሉን። ከዛ በላይ አንድ ሰው ሀብል ስለይዞልሽ ስለመጣ ሸም ስለያዘው ደግሞ ያመጣልሽ እኮ በጠብ ከብሩኬ ጋር አጣልቶ ወይ ከብሩኬ ጋር ፍቅር ሆናችሁ ዝም ብሎ ኖርማ ስጦታ ነው ምናምን ብዬሽ አልቀብለውም እንደ እንደ ራሴ አስተሳሰብ ማለት ነው። የሁሉም ሰው በእኔ አስተሳሰብ ነው የማስበው። ብሩኬም አሁን በጣም ተስፋ እየቆረጠ ያለው የሚሰጥሽን ስጦታ ባለፈው ቀለበት አርግሻል ነው ሳ፣ ንቺ ስታረጊ ምንም አይመስልሽ፣ ቀለበት አርገሽ ራሱ በቃ ኖርማል ነው በቃ ልጅነት ይዟን ነው ብሎ ነው ያለፈሽ። በነገራችን ላይ ማለት ነው እና ልጅነት የሚይዝሽ ከሆነ እንደዚህ አይነት ነገር የሚደብር ነገር ባታረጊ። እውነት ብሩኬን ምትወጅ ከሆነ የምታፈቅር ከሆነ ከነገሮች ሁላ ተቆጥበሽ ረጋ ብለሽ አስበሽ ወደ ራስሽ ትመለሽ፣ ማለት የሚወዱትን ሰው ማጣት ደግሞ ከዛሬ ላይ ምንም ላይመስልሽ ይችላል። የዕለት ግጭት፣ የለት ጠብ ስለሆነ ምንም አይመስልሽም። ቢሄድ እሱ ምናምን ብለሽ አስበሽ ሊሆን ይችላል። በኋላ ግን ይቆጭሻል። እውነት እንደ ብሩኬ አይነት ልጅ አይገኝም። ብሩኬ በጣም ያስባል ነው ምለው። እንደኔ አስተሳሰብ የሁሉም ሰው የተለያየ አስተሳሰብ ነው ያለው። የኔ አስተሳሰብ ሌላ ነው፣ የሌሎቹ አስተሳሰብ ሌላ ነው። እና የውየ ሁላችንም አስተሳሰባችን በጣም ይለያያል። በነገራችን ላይ እና ሀይሚ ወደ ራስሽ ተመለሽ ነው የምለው። ሌላ ሲቀጥል ብሩኬም ተረጋጋ። ሀይሚ ግን ብሩኬምቶች ከሆነ የተለያየ የምጠው ቢመጣ ስጦታ ሲሰጡሽ ወንዶች ያውም እንደዚ ተጣልታችሁ ያን ስጦታ ትቀበይ ብዬ ነው በእኔ በራሴ አስተሳሰብ መመክረሽ እንደ እህትነት ማለት ነው። ምክንያቱም ወንድ ልጅ ነው ሊሰማ ይችላል። ሄደ ማረኬቱ ምናምን ለሀይኒ ስሜት አለ ሲል አንቺ መቼም የተማርሽ ነሽ ይገባሻል። ሶ እንደዚህ ባታደርጊ መልካም ነው እላለሁ። ለሁለታችሁም ሲጀመር ሲጀመር በምትዋደዱ ፍቅረኛሞች በምትዋደዱ መካከል በምትፋቀሩ መካከል የእናንተን የሚፈታተን ፍቅራችሁን ሰላማችሁን የሚፈታተን ፕራንክ ባታደርጉ እንደ እህትነት ምክሬ ነው፣ እንደ ራሴ አስተሳሰብ ማለት ነው። መናናቅ ይመጣል፣ መደባበር ይመጣል። ከዛ ከዚ የተነሳ መፋረስ ይመጣል። ብዙ ነገር አለ ትዳር የያዛቸው ሰው የምትዋደዱ ሰው እናንተን እንትን የሚል ፕራንክ ማታደረጉ መልካም ነው። እና ሌላው ሲቀጥል ደግሞ በጣም ደስ ያለ እናቲ ሄዱን በጣም ነው የሚወዳት ማልበስደት ሆኖ ራሱ ጓደኞቹ እናት የሆነች ጓደኛ አግኝተንልሃል ሲሉት ማለት ነው። እስኪ ቆይ ይህን እናት የሆነ ጓደኛ አግኝተንልሃል ያሉትም እንየው ከሱራ ጋር በደንብ አውርተንበት፣ በደንብ ነው የምታውቅህ። አንተን በጣም ነው የምትወድህ። እና አይ ስናየህ፣ ለአንተ በማሰብ ልጅቷ አንተን በጣም ነው የምትወድህ፣ ታስብልሃለች

ከእንዳልክ ጋር እንደዛ ስትሆን የነበረው ሰይጣን መቼም ትንሽ ክፍተት ካገኘ እያሰፋ እያሰፋ እያሰፋ ነው የሚሄደው። እና ናሂ እና ቀጮ ቢመለሱን በጣም ደስ ይለኛል። ናሂ ደግሞ እያያችሁ ነው፣ በፍቅር በጣም ተጎድተዋል። ሰውነቱ ብዙ ነገር ይናገራል። እና ሄሉና ናቲ እና ናቲ ና ሄና ናቲ ግን ይምታታብኛል፣ በነገራችን ላይ እና በጣም ይቅርታል። እና ወደ ራሳችሁ ተመልሳችሁ፣ ዛሬ በልደቷ ቀን ደግሞ በና ሀይልዬ ከትልቅ ሰው በጣም ትልቅ ቦታ ካለ ሰው ነው ስጣታዊ ላላከል ሲላት፣ እንግዲህ እንዳያችሁት በጣም ነው ደስ ያላት የላከላትን፣ በጣም አሪፍ ነው። አስቡ እራሱ መላኩ የምሬ ነው የምላችሁ። በነገራችን ላይ አንድ ነገር ልንገራችሁ ሰዎች በጣም የምትወዱት የምታፈቅሩት ሰው ከልባቸው የምታፈቅሩት እና የምትወዱት ሰው ከእናንተ ተለይቶ ራሱ እግዚአብሔር ካልፈቀደ ሰው እግዚአብሔር ሲፈቅድለት ልባችን ሲጻፍ ነው አብረን መኖር የምንችለው ማለት ነው። ያ ሰው የምትወዱት የምታፈቅሩት ከሆነ የምሬን ነው የምላችሁ። በጣም ከልባቸው የምታፈቅሩት ከሆነ ከእናንተ ከለይቶ ራሱ ሌላ ህይወት ቢጀምር ወልዶ ከብዶ ብታዩት በጣም ደስተኛ ነው የምትሆኑት። እግዚአብሔርን በእኔ ራሴ ስለማቅ ማለት ነው እኔ በራሴ ቦታ ስላየሁት በቃ የኔ እንደሆነ ለእኔ እንደተደረገልኝ ለእኔ ምክንያቱም የምትወዱትን ሰው እኮ ማለት ነው ጥሩ ህይወት ነው የምትመኙለት። የምታፈቅሩትን ሰው ጥሩ ህይወት፣ ከእናንተ ጋር እራሱ ከእናንተ ጋር ቢኖር እግዚአብሔር ሲፈቅደው የሚዋደድ ሰው አንድ ላይ ቢኖር መልካም ነው። ግን የምትወዱት ሰው ከሆነ ከሌላ ሰው ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ የራሱን ህይወት ሲመራ ስትሉት በጣም ነው ምትደሰቱት እናንተ አብራችሁ እንደምትኖሩ ለእናንተ እንደታደረገላችሁ ያ ማለት ደግሞ ሁሉም ሰው በመልካም አስተሳሰብ ካያችሁት በቃ ስለምወዱ የእሱን ደስታ ያስደስተኛል ብላችሁ የምታስቡ ሰዎች ናችሁ ይሄን የሚሰማችሁ እኔ በራሴ ደርሶ ስላየሁት የምትወዱት ሰው እኔ የምወደው ሰው ለእኔ አልፈቀደውም እግዚአብሔር ግን የራሱን ህይወት እየመራ ነው። እንደ ወንድም እንደት እናወራለን። በጣም የምደሰት ከምንም ከማንም በላይ ማለት ነው። ከምንም በቃ ለራሴ እንደተደረገልኝ ሰው። እንደዛ አርጋችሁ ካሰባችሁ የምትወዱ ሰው የምታፈቁት ሰው የእናንተ ራሱ ባይሆን ጥሩ ነገር ተመኙ። ለሱ ጥሩ ነገር ከመኛችሁ ማለት እናንተም ነገ የሚገጥማችሁን አታውቁ፣ ጥሩ ነገር ይገጥማችኋል። ብንለያይም በፍቅር መሆን አለበት ነው የምለው እና ይህና ናቲና ናሂና ናቲና ቀጩ ትታረቁ በጣም ደስ ይለናል። ናሂ ያው እንደሚወድሽም መቼም ጓደኞቹ ብራንክ በሚያደርጉት ይ ቦታ ያለሽ፣ ዛሬ ደግሞ በልደትሽ ቀን ሰርፕራይዝ ስላደረግሽ በጣም ደስ ብሎኛል። እና ታርቃችሁ ደግሞ እንደሆናችሁ ብታወሩ በጣም ደስ ይለኛል ነው የምለው። ውድ ቤተሰቦቼ፣ የዛሬ ቪዲዮ ይህን ይመስላል። ሀይሚ ብታስቢበት ብሩኬም በቃ ልጅነት ያያዛችሁ ማለት ነው። ከጥፋት ብትታረሙ ያው እንደነገርኳችሁ ብሩኬም አጥፍቷል ማለት ከማትወደው ሰው ጋር እንኳን ሀይሚ በኦዲንስ ከሚጠላ ልጅ ጋር እንደዚ አይነት ፕራንክ ባሰራ መልካም ነው ላለው እናንተም ታርቃቸው ሰላም ብታወርዱ ይሆናል አይደል? የመናናቅ ባህሪ ባታሳዩ ለእናንተም ራሱ ጥሩ አደለም። ወደፊት ራሱ አብራችሁ ፈጣሪ ብሎ እንትን ካላቸው ካሜራ ላይ ተቀርጾ የሚቀር ለልጆቻችሁም የሚቀመጥ ነው ይሄ ነገር፣ ልጆቻችሁም የሚያዩት ነገር ነው። ከሱ ጋር ኖር ከሱም ጋር ኖርሽ አብራችሁ ብኖራችሁ መኖራችሁ የሚታይ ነገር ስለሆነ ጥሩ መልካም ፍቅር የሆነ ነገር ስሩ፣ ነው የምለው ዞሮ። ለሁለታችሁም ጥንዶች አብራችሁ ሆናችሁ ማየት ነው ደስ የሚለኝ ማለት ነው። ምክንያቱም የሰው ደስታ የሚያስደስተው እንደራሱ እንደ ራሱ ደስታ ነው የሚቆጥረው የኔ ደስታ እንደ ሰው ደስታ በቃ የእነሱ ደስታ ነው የሚያስደስታ ከሆነ አብረው ሆነው አንድ ላይ ወደ ፍቅራችሁ ሀይሚና ብሩኬም ቀጭው እና ናቲም አንድ ላይ ሆናችሁ ብትኖሩ ደስ ይለኛል ነው ምላችሁ። ወዳችኋለሁ፣ ውድ ሀገር ልጆች፣ ዓለምን አሁን ባለው ጊዜ በጣም ያስፈራ ጊዜ ነው ያለንበት። ሀገራችን ኢትዮጵያን በጣም ያስፈራል ያለበት ማለት ሀገራችን በጣም እኔ በተለይ ወደኛ ገር በጣም ከባድ ነው ኑሮ ከብዷል። የምሬ ነው ምላ ዛሬ ዜና ሳዳምጥ አዲስ አበባ ላይ አንድ እንጀራ ሰላሳ ብር ገባ። አምና እኮ ሰላሳ ብር ነው የሚገር። አማራ ክልል እኮ አምሳ ብር እስካሁን ይገባል አምሳ ብር። እና ሀገራችን ሰላም እንዲሆን ሙስሊምን በዱአ ክርስቲያኖችን በጸሎት እንበርታ ነው ምለው። እግዚአብሔር አምላክ ሰላም ያርክልና እኛ ስደተኞችንም እግዚአብሔር ይጠብቀን። ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ ሸራ አድርጉልኝ። ወዶች፣ ወዳችኋለሁ።